እስልምና ከክርስቶስ በፊትም የነበረ ከሆነ ከሱ በፊት ከነበረ እስልምና ከሙሐመድ ሙሐመድን ከመጣ በኋላ ነቢዩ ሙሐመድን ከመጣ በኋላ ያለው አስተዳዳሪያዊ ወር ሁኔታዎች የኢስላም እንትኖቹ አንድ ናቸው ወይ? ሁለተኛ ነገር፣ ሶስተኛ ነገር ነቢ ሙሐመድ ኢሳ ነብዩ ነው እንደምትሉት፣ በኢሳ ጊዜ የነበረው ሕግን ይከተላል ወይ? ነው እስላም ብሎ ማለት ልእስትስላሙ ላህ ስላም ለአንድና ብቸኛ ለሆነው አምላክ መገዛት ማለት ነው።

ኖህን አብርሃምን ሙሴን መሲሁን አዘዤበት የነበረውን አለ። ያ አንድ ነው መንገዳቸው። ሶስተኛው ጥያቄ በዚህ ላይ አያይዘው፣ ሁሉንም ነቢያት አምላክ አላህ ስብሓነው ተዓላ እስላምን ነው የደነገገላቸው። እንዳይኖሩም ስታዩት አምላክ የተለያየ ሃይማኖትን በየጊዜው አይደነግግም። አንድ መንገድ ደንግጎ በዚያ መንገድ ላይ ነው ነቢያትን እንዲህ ያደረገው እርሱ ወጣቻል። የዚህም የእስልምና ሃይማኖት መገለጫዎች ምን ምን ናቸው ከተባለ፣ የመጀመሪያው አንድና ብቸኛ የሆነውን ፈጣሪ በብቸኝነት መገዛት ለተገዛት ማምለክ ነው። ሁሉም ነቢያት ያስተማሩት ይሄ ነው። እስራኤል ሆይ ስማ፣ ጌታ አምላካችን አንድ አምላክ ነው ይሉ ነበር። ሙሴም ብሎታል፣ ኢየሱስም ብሎታል። ነገር ግን እስራኤል ሆይ ስማ፣ ጌታ አምላካችን ስላሴ ነው አላሉ። ነገር ግን ጌታ አምላካችን አብ ወወልድ መንፈስ ቅዱስ ናቸው አላሉ። ነገር ግን ጌታ አምላካችን አንድም ሶስት ነው አላሉ። ጌታ አምላካችን አንድ አምላክ ነው፣ በማንነቱም በምንነቱም አንድና ብቸኛ ሆነ አምላክ ነው የሰጠኩት አላህ በቁርአን ላይ ወኢላሁኩም ኢላሁን ዋሂድ ይላል። አምላካችሁ ሆኔ አንድ አምላክ ብቻ አለኝ፣ ሁለት እንኳን አይደለም ብሎ ገልጿል። ሶስትነትም የለበትም

አላህም በብቸኝነት ተገዙት እርሱንም ብቻ ፍሩት፣ የምታውቁት ትሆኑ ይሄ ለእናንተ የተሻለ ነው አላቸው። ከዛ ካላህ ወጭ የሚገዟቸውን ሁሉ ጣዖት ብሎ ነው የጠራቸው። እነዚያ ካላህ ወጭ የምትገዟቸው ሁሉ ጣዖቶች ናቸው። አብራም በራሳችሁ ጊዜ አምላክ ናቸው ብላችሁ ፈጠራ ፈጠራችሁ ነው አይደል? የሰዎች ፈጠራ ናቸው ካላህ ካላህ ወጭ እንዳና ባልክ ተብለ ተጠሩ። ፈጠራችሁ ናቸው፣ የራሳችሁ ፈጠራ ናቸው ብለ አብራም ገለጻቸው እና ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም የጠራቸው ወደዚህ ወደ ነቢያት መንገድ እንዲጣሩ ዘንድ ነው።